አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዚዙቲና ቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ አልሐምዱሊላህ። ያው እንግዲህ ትንሽ ጠፍቻለው፣ አውቃለው። ትንሽ ልደበቅ ብዬ ነው ስላላችሁ ብቻ በጣም ናፈቃችሁኝ ፋሚሊዎች። ወላሂ ከሀገር ውስጥም ከሀገር ውጭም ያላችሁት ሰላማችሁ ብዝት ይበልልኝ። አስፓልት ዳር ሆኜ ያው ነው እናንተ ለማግኘት የቆንኩት ዛሬ። ይሄን ሰሞን በጣም ቢዚ ሁኛለሁ። እናንተም በቃ ጠፋሁባችሁ አይደለም ለመቅረጽ እኮ ጊዜም ስላላገኘሁኝ፣ ያለሁበትም ሁኔታ በደንብ ስለምታውቁት ብዬ ነው። ቢያንስ እንኳን ስራዬን ላለማቋረጥ እንኳን አንዳንድ ቪዲዮ እየሰራሁኝ ነው። እናንተም ደግሞ ይህንን አይታችሁ በደንብ እንድታበረታቱኝ ነው በትትና የምጠይቃችሁ። ያው እንግዲህ ዛሬ የምገኘው በቀደምነት አላሳየኋችሁም ነበር ያለሁበትም ቦታ ያለውት ባህር ዳር ነውና፣ ባህር ዳር እንግዲህ የማይወዳት ሰው አለ ብዬ አላስብም። በጣም የምትወደድ ፍቅር የሆነች ሀገር ናትና ወጥቼም ለማሳየትም ለእናንተ ጊዜም አልነበረኝም። ግን ብዙ ሰዎች እያወሩኝ ነበረ፣ በኋላ ሀገሬን አሳይኝ ምናምን ምናምን እያሉ ብቻ በጣም ብዙ እህትና ወንድሞች ኮሜንት አድርጋችሁልኝ ነበረ። እናም ያው በጣም እንደተጨነቃችሁ ኮሜንት ላይ አይቻለሁ እንደዛ አሁንኝም ስላያችሁኝ በጣም ደስተኛ እንደሆናችሁ ኮሜንታችሁን እያነበብኩ ነበር፣ የአብዛኛችሁን እና በጣም ደስ ብሎኛል። እና ፋሚሊዎች እንግዲህ በጣም ናፍቃችሁኛል። ያው እንግዲህ የሁላችሁንም ሀሳብ በደንብ አይቸዋለሁኝ። እና በጣም ነው የማመሰግነው ሁላችሁም ሼር እያደረጋችሁ ቪዲዮውን ስታበረታቱኝ ነበረ። በጣም ነው ማመሰግናችሁ፣ በጣም ነው ማመሰግናችሁ ወንድሞቼ። ያው እንግዲህ ዛሬ እስኪ ወጣል በል ብዬ እናንተንም ለማግኘት ሀገሪቷንም ለማሳያት ነው የወጣሁት እና ዛሬ ካሁን ካሁን ተገጨው እያልኩኝ እየዞርኩኝ ነው። በነገራችን ላይና በጣም ፈርቻለሁ። አስፋልት ላይ ነው የቆምኩት እና ለምን አላሳያችሁም? እንዴት ነው አልከሳሁባችሁም? እስኪ ሆነ ነገር በልኝ። ብዙዎቻችሁ አላያችሁኝ፣ ግን አብዛኛው ሰው ከስተሽብኛል ነው ያሉ ነበርና ያው እንግዲህ ጭንቀቱ ነው ያከሳኝ። ተረዱኝ፣ ጭንቀቱ ነው ብቻ ነው። እስኪ ላስጎብኛችሁ ሌላኛውን ሀገሪ

በቃ ከእናንተ ጋር ለማዋለሁ በቃ የእውነት የወጣሁት ዛሬ ከእናንተ ጋር ለማዋል የምር እስኪ ወንዙ ዳር ሄጄ የሀገሬን ሀገሬን ሐይቅ አሳይኝ ምናምን እያላችሁኝ ነበር እና ወንዙ ጋር ተቀምጬ፣ እስቲ ከእናንተ ጋር አብረን እናልቀስ። ስቀልዳችሁ ነው ነው ለማልቀስ

ደከመኝ። ከቤት ከወጣው ስለቆየኝ ነው መሰል በጣም ደከመኝ። ሀቂቃ ወይኔ በጣም ደክሞኛል እና ፋሚሊዎች በጣም ልፍስፍስኝ የላችኋለሁ፣ እና በጣም የናፈቃችሁኝ እና በዚህ አጋጣሚ ትንሽ ነገር እና ያው በጣም ስላገኟችሁ ደስ ብሎኛል። በዛ አጋጣሚ አልሐምዱሊላህ አባቴም ደና ነው፣ አሁን ላይ እያገገመ ነው፣ ደና ነው። ተጨንቄ በጣም በቃ ተጨንቄ ምናምን ስታዩኝ አብራችሁኝ ነው የምታዝኑትና፣ አባቴም በጣም እያዘነብኝ ነበረ። ስለዚህ የሳኩ ማሳየት አለብኝ ግዴታ ለምንድረው ማትሰሪው? ምናምን እያለኝ ነበርና እናንተም ደግሞ ምን ያህል በቀደመት በለቀቁት ቪዲዮ አፕሪሼት ስታደረጉኝ ስታበረታቱኝ ነበር አይቻለሁ። እና እናንተ ናችሁ ያላችሁኝ፣ በዚህ ሁኔታ ላይኝ እናንተን እያገኘው ባለኝ ሰዓት አጣብብ እያገኘኋችሁ ስሜትን እያጋራኋችሁ ነው። እና እናንተ በደንብ እንደምትረዱኝ እንደምታበረታቱኝ አምናለሁ። አሁን ላይ ከጎኔ ማንም የለም። አዲስ አበባ ጓደኞቼ ሁሉ አናፈቁኝ። ግን ግን ምን ላድርግ፣ አባት አይበልጥማ እና ፋሚሊዎቼ። ይህ ቀን ግን አልፎም እናይበት ቀን አላህ ያድርስልን። ወላሂ ኡፍ ነው በቃ፣ እንሂድ። ብዙ በወሬ አልጥመዳችሁም

ያምራል። በጣም በዚህ ሰዓት እዚህ መቀመጥ እንዴት ደስ እንደሚል ስሜቱን አትጠይቁኝ። በጣም ደስ የሚለው ያው እንግዲህ ባህር ዳር ልጅ ትመስላለች። በትንሿ በማታ ሀይቋ ይመስላል። እዛ ጋ ይታያችኋል፣ አዙሪላችሁስ ጥቁር ነገር ምንድን ነው ግን? ስሜትን አትጠይቁኝ ፋሚሊ በጣም ነው ደስ የሚለው

ሰማችሁ የለም በቃ ዝም ብላችሁ ያንን አንድ አሳ እግር እንዴ ጎፍተኝ እየመራው ነው እዚህ ቢደስ ደች ቢቀርብኝ ሚሻላል። ባህርዳር ችን ትመስላለች በማታ በጣም ደስ የምትለው እና